አብዛኛውን ጊዜ ሴቶች ስለ ወንዶች ሁሉንም ነገር እናውቃለን ብሎ ይደመድማሉ። ግን ምንድን ነው እንደዚህ እንዲያስቡ ያደረጋቸው? ምናልባት ወንዶችን በቀላሉ መረዳት እንደሚችሉ የሚናገሩ ማህበራዊ ሚዲያዎች ሊሆን ይችላሉ፣ ማን ያውቃል። ለዚህም ነው እነዚህን ወንዶች ስለ እነሱ እንድታውቋቸው የሚፈልጓቸውን ነገር ግን በቀጥታ የማይነግሯቸውን ትላልቅ ጉዳዮች ይዤላችሁ የመጣሁት። አብዛኞቹን እንደማታውቋቸውና በተለይ የመጨረሻዎቹ ሚስጥሮች በጣም እንደሚያስገርሟችሁ እርግጠኛ ነው። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ የአማላይ ሳይኮሎጂ ቪዲዮች ላይክ እና ሰብስክራይብ በማድረግ የተወዳጅ ቤተሰቦቻችን አባል የሆኑ ወደ ቪዲዮ እንግሩ አንደኛ ወንዶች ከቃላት በላይ በተግባር ወድሻሉ ይላሉ ሴቶች እንደሚወደዱ ሲነገራቸው እንደሚደሰቱ ሚስጥር አይደለም በሌላ በኩል ወንዶች በዚህ ረገድ የተለዩ ናቸው በቤት ውስጥም ሆነ በሌላ ቦታ ለአንቺ ጥሩ ነገር ማድረግ ወይም የሚያስደስትሽን ነገር ማድረግ በቀላሉ ወድሻሉ ከማለት ይልቅ የበለጠ አስፈላጊ እንደሆነ ያምናሉ አብዛኞቹ ወንዶች ስሜታቸውን በቃላት ከመግለጽ ይልቅ በተግባር መግለጽ ይመርጣሉ ሁለተኛ ወንዶች ስለ ስሜታቸው በተዘዋዋሪ ወይም ቀጥተኛ ባልሆነ መንገድ ይናገራሉ ፍቅረኛሽ ወይም አጋርሽ ስሜቱን በተዘዋዋሪ መንገድ መናገር ሊቀሉ ይችላል በፍቅር ጊዜያት ምን ማድረግ እንደሚወዱ ወይም ለመጀመሪያ ጊዜ አንቺን ሲያገኝ ምን እንዳሰበ ጠይቅም መልሱ ስሜቱን ይገልጻል እና የበለጠ ያቀራርባቸዋል። ለወንዶች የእኔ ለሚሏት ሴትም እንኳን ቢሆን ክፍት መሆንና በግልጽ ስሜታቸውን መናገር ቀላል ነገር አይደለም ሦስተኛ ወንዶች ቁርጠኝነትን በቁም ነገር ይዛሉ። ወንዶች ለትዳር ወይም ለረጅም ጊዜ ግንኙነት ቁርጠኝነት ያደርጋሉ። ነገር ግን ቀሪ ሕይወታቸውን ከሚወዳት ሴት ጋር ለማሳለፍ ስለሚፈልጉ በከፍተኛ ጥንቃቄ ነው የሚያደርጉት። ወንዶች የረጅም ጊዜ ቁርጠኝነትን ለማድረግ በማመንታት ስም አላቸው። ነገር ግን በሌላ በኩል በግንኙነት ጥናቶች ማስረጃ መሰረት፣ ወንዶች ስለትዳር ቁም ነገረኛ እና ቁርጠኛ ናቸው። ቁርጠኛ ለመሆን ትንሽ ረዘም ያለ ጊዜ ሊወስዱ ይችላሉ ምክንያቱም በውስጡ ያሉት ለረጅም ጊዜ እንደሆነ እርግጠኛ መሆን ይፈልጋሉ። በጥናቶች መሰረት አሁን ላይ በትዳር ውስጥ ካሉ ወንዶች መካከል 90% የሚሆኑት እድሉን ካገኙ እንደገና ተመሳሳይ ሴት እንደሚያገቡ ገልጸዋል። አራተኛ፣ በእውነቱ በደንብ እያዳመጡ እናንተን እያዳመጡ እንደሆነ ምንም አይነት ምልክት አለማሳየታቸው በእውነቱ አያዳምጡ ማለት አይደለም። አንድ ሰው እያወራ ስታዳምጡ ምናልባት አዎ እያላችሁ ልትመልሱ ወይም መለስ እያደረጋችሁ እሱን ልትመለከቱ ትችላላችሁ። ይህ እያዳመጥኩ የምትሉበት መንገድ ነው። ነገር ግን አንዳንድ ወንዶች ይህንን አያደርጉ አንድ ወንድ ምንም ስላልተናገረ ወይም ምልክት ስላላሳየ ብቻ አያዳምጥም ማለት አይደለም። ምናልባት እሱ በጸጥታ ማዳመጥና ስለምትናገር ማሰብ ይመርጥ ይሆናል። አምስተኛ ትስስሮች ወይም ጥምረት የሚፈጠሩት በጋራ ተግባራት ነው። ትስስሮች በጋራ እንቅስቃሴዎችና ተግባሮች ይፈጠራሉ። ወንዶች ከአጋራቸው ጋር ያላቸውን ግንኙነት ሀሳቦችና ስሜቶችን ከማጋራት ይልቅ ነገሮችን በጋራ በማድረግ ያጠናክራሉ። ለብዙ ወንዶች እንደ ስፖርትና ወሲብ ያሉ ተግባራት ከአጋራቸው ጋር የበለጠ እንዲቀራረብ ያደርጋቸዋል። ስድስተኛ የብቻውን ጊዜ ይፈልጋል ማለት ይጠላሻል ማለት አይደለም። አብዛኛው ጊዜ አንድ ወንድ የብቻውን ጊዜ እንደሚፈልግ ሲናገር ሴቶች ብዙውን ጊዜ ይህ ማለት አጋራቸውን የእነሱን መገኘት ወይም መኖር እንደሰለችው እና ለመለየት አፋፍሌ ነው ብለው ያስባሉ። ነገር ግን ጉዳዩ እንደዚህ አይደለም። አንዳንድ ወንዶች አንዳንድ ጊዜ የወንድ ነገሮችን ለማድረግ የራሳቸውን ጊዜና ቦታ ይፈልጋሉ። ይህ ማለት ግን አንቺን ሰልችቶሻል ወይም አይወድሽም ማለት አይደለም። ሁለቱም አጋሮች ግላዊነታቸውን ለመጠበቅ ቦታ ሲኖራቸው አንዳቸው ለሌላኛው የሚሰጡት ብዙ ነገር ይኖራቸዋል። ሰባተኛ ወንዶች ከሴቶች በበለጠ ፍጥነት ነገሮችን ይለካሉ ወይም ይተዋሉ። አሉታዊ ወይም መጥፎ ተሞክሮች ለረጅም ጊዜ ጭንቀት ወይም ማዘን በገጠማቸው ሴቶች የበለጠ በደንብ ይታወሳሉ። በሌላ በኩል ወንዶች በመጥፎ ተሞክሮች ላይ የማተኮር እድላቸው አነስተኛና ነገሩን የመልቀቅና ወደፊት የመቀጠል እድላቸው ሰፊ ነው። ስለዚህ አንቺ በትናንትናው ምሽት ግጭት ላይ ለመነጋገር ስትፈልጊ እሱ ስለ ጉዳዩ ቀድሞውኑ ረስቶት ሊሆን ይችላል። ስምንተኛ ወንዶች ስውር ምልክቶችን አያስተውሉ ወንዶች እንደ ድምጽ ቃና ወይም የፊት አገላለጽ ያሉ ስውር ምልክቶችን የማስተዋል እድላቸው በጣም አነስተኛ ነው። በተለይም በሴት ልጅ ፊት ላይ ሐዘንን ያለማስተዋል እድላቸው ከፍተኛ ነው። እሱ አንቺን መረዳቱን ወይም መልእክቱን ማግኘቱን እርግጠኛ መሆን ከፈለግሽ ከእሱ ጋር ቀጥተኛና ግልጹ እና ግምታዊ ጨዋታውን እንዲጫወት አጠብቅ፣ ምክንያቱም ይሄ ወንዶች በጣም የሚቸገሩበት ነገር ነው፤ የምትሰጫቸውን ፍንጭ ሊለዩ አይችሉ። ዘጠነኛ ወንዶች ለአድናቆት ወይም ለምስጋና ምላሽ ይሰጣሉ። ለሱ ያለሽን አድናቆት ማሳየት በሱ ተግባር ላይ ትልቅ ለውጥ ሊያመጣ ይችላል። የቤተሰብ ወይም የወላጅነት ጥናቶች እንደሚያሳዩት አባቶች እንክብካቤን በመስጠት ላይ የበለጠ የሚሳተፉት ሚስቶቻቸው የእነሱን ተሳትፎ ከፍ አድርገውና ብቁ እንደሆነ አድርገው ሲመለከቱ። ሁላችንም አድናቆት እንፈልጋለን። ለዚህም ነው እሱ በአንድ ነገር ላይ ምን ያህል ጎበዝ እንደሆነ መንገርሽ ምንም ስህተት የሌለበትና በግንኙነታቸው ላይ ትልቅ ለውጥ የሚያመጣው። አስረኛ ወንዶች ለወሲብ ብዙ ጊዜ ያስባሉ። ምናልባትም ይህ ሚስጥር አይደለም። አብዛኞቹ ከ60 ዓመት በታች የሆኑ ወንዶች ሩብ ከሚሆኑ ሴቶች ጋር ብቻ ሲነጻጸሩ ቢያንስ በቀን አንድ ጊዜ ስለ ወሲብ ያስባሉ። ይሄ ብቻ ሳይሆን ወንዶች ስለ ወሲብ ከሴቶች በጠፍ የሚጠጋ ቅዠት ነው ያሉ እና ቅዠቶቹ በጣም የተለያዩ ናቸው። ነገር ግን ማሰብ ከማድረግ ጋር ተመሳሳይ አይደለም። ምክንያቱም ሁሉም ነገር የሚከሰተው ሳያውቀው ወይም በውስጥ ሊ ነው ነው። 11። የቁርኝነት አስፈላጊነት ብዙ ወንዶች ወሲብን ለመዝናናት ብቻ ነው የሚፈልጉት የሚለው ተረት ነው። ለብዙዎቹ ወሲብ በሁለት ቁርጠኛ ጥንዶች መካከል በጣም አስፈላጊ ሆነ ድርጊት ነው። እና ልክ እንደ አብዛኞቹ ሴቶች ወንዶችም ጾታዊ ግንኙነትን በቁርጠኛ የፍቅር ግንኙነት ውስጥ በጣም የሚያረከውን ያገኙታል። የዚህም አንዱ ምክንያት የረጅም ጊዜ አጋሮች ከማይታወቁ ሰው በተሻለ እንዴት እርስ በርስ መደሰት እንደሚችሉ ስለሚያውቁ ነው። አስራ ሁለት። የመጀመሪያውን እርምጃ ስታደርጉ ይወዳሉ። አብዛኞቹ ወንዶች ሁልጊዜ ፍቅር ድርጊቶችን ወይም ወሲብን የሚጀምሩት እነሱ እንደሆነ ይሰማቸዋል። ነገር ግን እነሱን መፈለግን ይወዳሉ። እና አጋራቸው የመጀመሪያውን ማነሳሳት እንዲያደርጉ ይመኛሉ። ጥሩ ስሜት ውስጥ እንዳለች ለአጋርች ለማሳወቅ አትፍሪ። አንዳንድ ጊዜ አንቺ ፍቅር ድርጊቶችን መጀመር ለሁለታችሁም ከፍተኛ የእርካታ ደረጃ ያመጣል። 13። ወንዶች ሁልጊዜ ስሜት ውስጥ አይደሉም። ይህ ብዙ ሴቶችን ያስደንቃቸዋል። ነገር ግን ወንዶች ሁልጊዜ የወሲብ ስሜት ውስጥ አይደሉም። ልክ እንደ ሴቶች ወንዶች ብዙን ጊዜ በስራ በቤተሰብ፣ በውጪና ሂሳቦችን በመክፈል ይጨነቃሉ። እና ጭንቀት ትልቅ ስሜትን አጥፊ ነው። አንድ ወንድ ዛሬ ማታ አይሆንም ሲል ለአንቺ ፍላጎት አጥቷል ማለት ሳይሆን ያንን ጊዜ ከወሲብ ጋር አልፈለገውም ማለት ነው። አስራ አራተኛ ፍላጎቶች ካልተሟሉ ወንዶች ሊሸሹ ወይም ሊጠፉ ይችላሉ። አንድ ወንድ በግንኙነት ውስጥ ፍቅርና ምስጋና ወይም አድናቆት ካልተሰማው እርካታ ለማግኘት ወደሌላ ቦታ ሊዞር ይችላል። ይህ ለአንዳንድ ወንዶች ራሳቸውን በሥራ ውስጥ መቅበር ሊሆን ይችላል። ለሌሎቹ በስፖርት ወይም በተለያዩ ጨዋታዎች ራሳቸውን ማስተካከል ሊያደርጉ ይችላሉ። አንዳንዶቹ ደግሞ ይማግጣሉ። ይህንን ለማስቀረት ጥንዶች አንዳቸው የሌላኛውን ፍላጎት ለመሟላት በጋራ መስራት አለባቸው። 15 ወንዶች ለግንኙነቱ በጣም ያስባሉ። አንዳንድ ጊዜ ረጅም ጊዜ ግንኙነት መፈራረስ የሚጀምርበት ሁኔታ ይከሰታል። ይህ ሊያስገርማችሁ ይችላል፣ ነገር ግን ግንኙነቱን የሚገፋው እና የሚያፈራርሰው አጋራችሁ ብቻ አይደለም። በተቃራኒው ግንኙነቱን ለመጠበቅ፣ ለመስራት ዝግጁ መሆናችሁን ካሳያችሁት በእርግጠኝነት አብዛኛውን ጊዜ እሱም ፍቃደኛ ይሆናል። 16 ወንዶች አድናቆቶችን ወይም ጥሩ አስተያየትን ይወዳሉ። የምትወዱት ወንድ አድናቆት ሲሰጣችሁ እንዴት ጥሩ ስሜት እንዲሰማችሁ እንደሚያደርግና በተመሳሳይ ጊዜ ለእሱ እንዴት የበለጠ ፍላጎት እንዲሰማችሁ እንደሚያደርግ ታውቃላችሁ። ለወንዶች ምንም ለውጥ የለው። 17 ወንዶችም በመጀመሪያዎቹ ፍቅር ቀጠሮች ይጨነቃሉ። በመጀመሪያዎቹ የፍቅር ቀጠሮች ላይ ወንዶች በራስ መተማመንን ማሳየትን በመማራቸው ምክንያት ብዙ ሴቶች ወንድ ልጅ ስለምንም ነገር ሳይጨነቅ ዘና እያለ እነሱ ምን እንደሚለብሱ እንኳን በማሰብ በንዴት ልብስ እንደሚቀይሩ ያስባሉ። ነገር ግን ይህንን ግልጽ ለማድረግ ወደ መጀመሪያ ፍቅር ቀጠሮች ሲመጣ ወንዶችም ልክ እንደ ሴቶች ይጨነቃሉ። 18 ወንዶች አጋራቸውን ማስደሰትና ማርካት ይወዳሉ። ብዙ ሴቶች በአጋራቸው እርካታ እንደሌላቸው ይናገራሉ። ለእሱ ደስታሽና እርካታሽ በጣም አስፈላጊ ነው። ነገር ግን ካላገርሹ በስተቀር የምትፈልጊውን ሊያውቅ አይችልም። በጣም ብዙ ሴቶች ስለሚወዱትና ስለማይወዱት ነገር በማውራት ምቾት አይሰማቸውም። ነገር ግን ኩራቱን ወይም ስሜቱን በማይጎዳ መልኩ በግልጽ ከነገርሹ ከልብ ያዳምጣል። ምክንያቱም አንቺ ጥሩ ስሜት ከተሰማሽ እሱም ጥሩ ስሜት እንደሚሰማው ያውቃል። 19 ወንዶች የብቃት ማነስ ጭንቀት ይይዛቸዋል። ብዙ ወንዶች በተለይ በእድሜ እየገፉ ሲሄዱ የብቃት ማነስ ጭንቀት ይይዛቸዋል። አጋራሽ ምናልባት ስለ ሰውነቱ፣ ስለ ብልቱና ስለ ጥንካሬው ሊጨነቅ ይችላል። ነገር ግን እንዳይጨነቅ ዘና እንዲለና በጊዜው ባሉ ደስታ ላይ እንዲያተኩር መርዳት ከቻልሽ ፍቅርን መፍጠር አስጨናቂነቱ ይቀንሳል። ሀያና ለዛሬ መጨረሻው ስሜታዊ ግራ መጋባት ስለ አንድ ነገር ምን እንደሚሰማን ምንም እንደማናውቅ ለሴቶች ስንናገር ይህ አብዛኛው ጊዜ እውነት ነው ወንዶች ምን ሊሰማቸው እንደሚገባ በትክክል አይረዱም እና ይሄ ለወንዶች የተለመደ ነው ከእናንተ ጋር የሚያገናኘው ምንም ነገር የለም በዚህ ቪዲዮ ብዙ ነገሮች እንደተረዳችሁ ተስፋ አድርጋሉ ቪዲዮን ከወደዳችሁት ላይክና ና ሰብስክራይብ ማድረጋችሁ እንዳትረሱ ለበለጠ አስደሳች ስለንቦና ርዕሶች በዚህ ቻናል ውስጥ ያሉትን ሌሎች ቪዲዮቻችንን ይመልከቱ ስለተከታተላችሁን ያመሰግናሉ ሰላም ቆዩልኝ